ሰላም ውድና እየተከበራችሁ የሳምዱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አዲስ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬም እንደተለመደው ተመልሰን ወደ እናንተ በአዲስ ቪዲዮ መጥተናል። ጽናት ክፍል አርባ ይዘን ተገዝተናል። እንደ ባለፈው እንዳያችሁት ከሆነ የኪራ አባትም ሲናገር ጥሩ ያነጋገር አቅርቦት አላደረገም፣ ጽናትን ሲያመነጫጭቃት ነበር። የጽናት አባትም እንግዲህ እንዳያቸ ሲቆስ ቆይተው ተመልሰው ወደ ሀገራቸው ወደዋሌ ገንዘባቸውን ተዘርፈው፣ እስኪ ዛሬ ውስጥ ምን አዲስ ነገር አለ የሚለውን የምን ይሆናል እንግዲህ ዛሬ እንዳየነው ከሆነ አዲሷ እንግዳ ሀሴት የምትባለዋ ወደነኪራ ቤት መጥታለች። እንግዲህ ኪራም ብቸውን ቁጭ ብሎ ጽናት ምን ነው ምን አርጌ ነው ምን አጥፍቼ ነው ብቼን እየወቀስኩት ነው ምን ተገኝቶ ነው የራቅሽኝ? ምን ተገኝቶ ነው ያፈቅርሽኝ የልቤ ንግስት እያልኩ ከራሴ በላይ አስወድ አብልጬ እየወደድኩሽ እንዴት ትርቂኛለሽ? እኔማ ለአንዴና ለመጨረሻ ምን ነግሪሽ ነገር አለኝ እያለ ብቻውን እንግዲህ እየቀዘመ በቃ ራሴን በመተትላ ደንዝዝ እያለ ነበረ። እንግዲህ በሌላ በኩል ደግሞ ናሁም እና እምሩ ብቻቸውን ቁጭ ብለው ናሁም ናሁም ትለዋለች፣ እምሩ አቤት ይላታል። ዛሬ ወክ ጊዜዬ ውጣ ትለዋለች። እንዴ የምን ወክ ነው ይላታል። እንዴ ወክ መንፈስን ያድሳል አልክም እንዴ ትለዋለች። እንዴ ደግሞ መንፈሳኛ ቤት ገባ እንዴ ይላታል። አይ ስልክ ወክ ደብሮኛል። እን ቆይ ቆይ ፅናት የለችም ይላታል የው በለው እንደሌለች ነው፣ ህዝቧ ነው ያለ እንጂ እሷ ትክክል አይደለችም። የወትረዋ ሳቂተዋ፣ ደስ የምትለዋ፣ ፍልግልቋ ፅናት የለችም። እኔ ያላቅም ምን እንደሆናት አባቷ ከሄደ በኋላ ትክክል አይደለም ይላል። እንዲህ ምን ሆናት? ኪራም እኮ እንደ በፊቱ አይደለችም። ፊት ነስታኛለች፣ ተቀይራብኛለች ብሎኛል ወንድ ልጅ እስከሚያፈቅር ድረስ ነው እንጂ ካፈቅረ በኋላ ጅል ነው፣ የዋ ነው ይባላል ምናምን እያሉ እንግዲህ ስለ ፍቅራቸው ብዙ ነገር እያወሩ ነበረ። እንግዲህ ናሆሚም እያወራት ነበር። እንግዲህ ምሩ ብርጋዛ ገል ስለማን ነው የምታወራ? ትለዋለች። እንግዲህ ከገባሽም አልገባሽም እንጂ ግልጥ ነው ያለ እያወሩ ሳለ፣ በቃ ለማንኛውም እዚህ በላይ አናወራ እንሂድ ትለዋለች። ይላ ትለዋለች። ከዛ ወይ ይህን ስልሽ ግን ይቅርታ እየተባባሉ ከዛሩ ዴታ ጋር በቃ እንዴት ትለዋለች የት ነው የምንወደው እንዴ እየተባባለች በቃ ልብስ ስ ልብስ ልበሽ፣ ይሄ ንፋስ ወስዶ ከማስታወቂያ ከማስታወቂያ ፑል ጋር እንዳይለምጥ ድንጋይ ያልሽ ንፋስ አለ እያለ እየቀላለዳት በቃ እሺ ልብስ ልጨም ልደረብ ብላ ተነስታት ይሄዳለች። እዛ ከዚህ በኋላ እንግዲህ ነው አይ ሴቶች አይ ሴቶች እንዴት አስቸገራችሁ እያለ ብቻ እያወራ ነበር እንግዲህ በሌላ በኩል ደግሞ እንዳየነው ከሆነ የቲራፓት ሳሎን ላይ ቁጭ ብሎ እንግዲህ ኪራይ ይመጣል። አባብሶ አባ ጨርሻለሁ፣ እንሂድ ይለዋል። እንዴ እኔማ አልሄድም ደክሞኛል፣ እንግዲህ እናንተ ተቀበላት ይላል። እንዴ እኔማ አልቼህን አልሄድም። ምነው በጠዋቱ ደከመኝ ትላለህ እንዴ? ደከመኝ እየተባባሉ ሳለ በልተህ ሁሉ ሂድ፣ እንዳታስጠብቃት ይለዋል አባትዬው። እንግዲህ አንተን የሚያል ቀንድ እስካወጣ ልጅ አድርሼ ምናምን እያሉ እየተቀላለዱ፣ እንዴ ጭራሽ ቀንድ የማወጣው ከ ምንድን ጻልፊ ምናምን እያለ እንግዲህ እያወራው ነው እያወራው ነበረ። ከዛ እንግዲህ ኪራም በል ሂዲ ሲለው እንዴ የባህላችን አላ ባህላችን ህግም አላፈርስም ቀስ ብዬ ነው የምሄድ እያለ እንዳታስጠብቃት ይለዋል አባትዬ። ከዛ እሺ ብሎ ኪራም ይሄዳል። እንግዲህ ኪራ ከሄደ በኋላ ጽናትን ይጠራታል። ጽናት ብሎ አባትዬ ይጠራትና ትመጣለች። ወደ ሳለን ሁሉ ነገር ተዘጋጅቷል አይደለ ይላታል። አዎ ሁሉ ነገር ሙሉ ነው ትለዋለች በቃ ምንም የጎደለ ነገር የለማ። ትመጣለች መስኮቱን ከፋፍቹ እየጣ እያላት ሳለ ግን ኪራ አደ እንዴ ብቻውን እንዴ አንቺም ጀመርሽ እንዴ እንግዲያ ሰው ጨምር ሊሰድ ነው ሂዷል ይላታል። አሀ እያለች ከዛ ቡናም በቃ ቡና ላቀራረብ ብላ ስትዳይ የቡና አላርጂክ አለባት ይላታል። ጭራሽ የቡና አላርጂክ አንቺ እኮ ሲያዩሽ ጥሩ ነሽ። እንግዲህ አንቺን ምን ትጥ ቆንጆ ባላም ጥቼ ነው ምድርሽ ይላታል። አረ እኔ አሁን ዝግጁ አይደለሁም። አይ እንግዲህ ከክብሩም ጋር ክብሩም ምናምን ስላንቺ ጥሩ ነገር ሲያወራሽ ሰምቻለሁ ምናምን ይላታል። አይ እኔ ከክብሩም ጋር እንደዚህ አይነት ነገር የለንም እያለች እሷ እንግዲህ ከአቅሉ አይደለችም። በቃ ለማንኛውም ቡና ላቀርብ እያለች እስከዚህ ከፋፍ እያላት ወደ ኩሽና ትሄዳለች። እንግዲህ ኩሽና ከሄደች በኋላ ጽናት ወይ ጽናት ወይ ጽናት ደግሞ እንደሱ ሲያይ አይነቷ ትመጣ ይሆን እያለች ጭራሽ የቡና ላርች ምናምን እያለች ብቻ እየተመሳጨ ሳለ ኧረ ጽናት ነው ቅናትሽን በልክ አድርጌው እንግዲህ ሁሉም ሰው እኮ እንደሱ ሲለየን ይችላለን የሁሉም ሰው ጸባይ የተለያየ ነው ጽናት ቅናትሽን በልክ አድርጌ ጀመረሽ እንደ እያለች ብቻ ከራሷ ጋር አደለችም ስትል እምሮ ትመጣለች እምሮ ትመጣና ጽናት ጽናት ትላታለች ብቻ ነገር እንዴ ምን ሆነሽ ነው እንዴ ልትመጣ እኮ ነው እንግዳ ማን ነች እንዴ ጽናት አደል ያመጣት ነው ምናምን ብቻ ጥሩ ላይ አይደለችም። እንግዲህ በይ በቃ ወደ ጥሩ ነው ብይ ብላ ትታተዳለች። እምሩን እንዴ ከዛ ምሮ እንዴ ልጅቷ ምን እየሆነች ነው? እኔ ኩሽና ልጅ ብላት ትሄደ እንዴ አሁን የት ነው ያለን? ኩሽና አይደል ያለ? ነው የት ነው የምትሄደው? እያለች ብቻዋን እያወራች ነበረ። ከዛ እንግዲህ በሌላ በኩልም እንግዶች እንግዳዋ መጣች እና ሳሎን ላይ ቁጭ ብለው ምግብ እየበሉ ሳለ እንግዲህ ውሃ አምጣ ውሃ የሚያመጣልኝ ትላለች። እዛ ኪሩ ብድግ አድርጎ እኔ ላምጣ ሲል እንዴ መጨረሻ ያንተ ኩሽና ብትገባ ነው እንዴ? ትለዋለች ማለት ምናምን። እንግዲህ አባትየው አይ የአንቺ እኮ አባት ጥሩ አድርጎ አቆጦ ነው ያሳደጉሽ ምናምን፣ ወንድ ስለሌለ አዎ፣ እንግዲህ ወንድ ስለሌለ ሶስታችን፣ ሁለታችንም ሴት ሆንበት እንጂ እያለች፣ ከዛ እንግዲህ የኪራን ትከሻ እየደበደበች በቃ ሂዳም ጣልኝ ትለዋለች። ከዛ ልክ ብርጭቆ አንቺ ወደ ላይ ሲወጣ ፅናት ወደ ታች ስትወርድ ይገናኛሉ። ምን ምን ፈለክ ተላሉ ጫራ እንግዳው ኢላተ የምን እንግዳ? አይ እንግዳው እፋ አምጣልኝ አለች። እንዴ እና ወንድና ወንድ እኮ ልጅ ላታል እንዴ? የምን ወንድ ነች እንትን መስል ልጅ ወንድ ትላለህ እንዴ? ብላ እንግዲህ እሷም ብርጭቆውን በቃ አንተው እኔ ላምጣልህ ብላ ብርጭቆውን ተቀብላ ወደ ላይ ትሄዳለች። እንግዲህ በሌላ በኩልም አባትየው እንዴ ስልክ ደውሎ አንግዳይ ሻምበል እንዴታለች ልጅ መሰለች በጣም ስለ ምግባር ያላት ልጅ ናት። እነሱ እኮ ይታወቃሉ እያለ እንግዲህ ስልክ እያወራ አይተነዋል። ወጣቶች አይደሉ እነሱ ይታወቃሉ። እኔማ እንግዲህ ነገ ወደ ስራ እመልሳለው። አሁን ነው ወደ ውስጥ የገባች እያለ እንግዲህ ስለ ልጅቷ እያመጋገሰ ስልክ ሲያወራ አይተናል። እንግዲህ በሌላ በኩል ደግሞ እንዳየነው ሀሴትና ጽናት ከጽናት ክላስ ቁጭ ብለው እሷ እንግዲህ እንዳያቸዋት በቁምጣ ጋሌ ቁጭ ብላ ኪራ መረቅ ብሎ ተቀምጦ ታስታውሳለህ ቦቶ በልጅነታችን የተኖረ ዳቦ ቆርሰን በልተን አባትህ አባት የገረፈህ ምናምን እያለች ታስታውሰዋለች። አባትህ እኮ ይላታል እንዲ ጨርስ እንደ ወንድ ምናምን እንግዲህ ፅናትም ኪራም ለጊዜው አልገለቅ ይቀልሻለሁ ለማንኛውም ብሎ እንግዲህ ትቷት ይወጣል። ልጅቷም ወይ እንግዲህ አንተ ወንድ ነህ እንደ ምናምን እያለ እያለች ትላለች እንግዲህ ተኝ ነገር እናወራለን ብሎ ትትዷ ሲወጣ ተናዳለች። ከዛ ልክ ከወጣ በኋላ ጎትትሽ እያለችው ሲወራ ነበረ። ከዛ በኋላ ልክ ወዲት ሲል ፅናት ደግሞ በዛኛው በር ውጤት ትላለች። እንደ ምን ነሽ ነው ይላታል። አይ ስትቀር ጊዜ ሳሎ ላይ ብርድ ልብሰጣቸው እየጠበቁ ነበር። ስትቀር ጊዜ ምናልባት አየ ተኝተህ እንደው ብዬ እያላት አይ እኔ ቅናተኛ እንዴ ለምን ነው የሚቀና? በቃ እኔ ልተኛ ምናምን ትለዋለች። ቆይ ነኝ ምን ሆነሽ ነው ያስቀየምኩሽ ነገር አለ ልያሉ እያሉ ሳሉ እንግዲህ ሀሴት የተባለች አለች በሩን ቦክ አርጋ ስትወጣ ሁለታቸው ቁሞ እንዴ ምን እያደረጋችሁ ነው ምን እያንተን ሾካሾካችሁ ትላለ አረ ምንም አደለም እራት እዚህ ላምጣልሽ ብዬ ነው ትላታለች እንዴ አልጋ እኮ ማረፊያ ነው እንጂ መመገቢያ አደለም አልጋ ክቡር ነው ትላታለች ከዛ ፅናትም እሺ ቅርታ ብላ ትታት ትሄዳለች እንግዲህ በሌላ በኩል እንዳየነው ደግሞ አሴት ተብየዋ ስፖርት ትሰራለሁ ብላ እንግዲህ ታች ላይ ወርደ መንቆድ መንቆድ ስትል ቆይታ ወይ ስቀለች መንቆድ መንቆድ ስትል ቆይታ እንግዲህ ከቤት ስትወርድ ሳሉ ኪራ ተኝቷል። ውይ ብላ ሄዳ ውሃ ታመጣና ረኔ አባየ ባየ ፍምሮ እያለች ውሃ ኪራን ትረጫዋለች። እንዴ አንቺ ምን ሆነሽ ነው ይላታል። እንዴ አሁን እኮ አስራ ሁለት ሰዓት ተኩሎናል እንዴት እስከ ትተኛለህ? ወንድ ልጅ አደለህ? እንዴት ታቃለህ? እንቅልፌ በወጣትነት ደህንነት ነው እያለች ትለዋለች። ምን አገባሽ እና እየነገውም ለምን አይመሽም ትላለች። አንተም ብቻ ነው የቀሰቀስኩት ፅናትን አልቀሰቀስኩም ትላለች። የታያቸው ደግሟቸው ነው የተኝነት እያለችም ልተኛበት ተመልሼ ሂጅ ላታል። ጭራሽ ድግም ትለዋለች። አወዳ ሂጅ፣ ውጭ ሂጅ መንጓራ ምናምን እያለ ይሰዳታል። እንግዲህ በሌላ በኩል ደግሞ ናሁሜ ይመጣል። ናሁሜ ሲመጣ እሷ ይህች ሀሴት የተባለችው እንግዲህ ግሯን አመናቁራ እንትን ምንድን ነው መጽሐፍት አነባለች እዛ ናሁሜ እንደ ቤተሰብ ስቸ እያለ ቆመ ሳለ ናሁም ይመጣል። ኪራ ይመጣል። ኪራ ቀስ ብለክ ቤት ሳስተን የመጣን ሰው እንዳንረብሽ ይችላል አረ ሀሴት ትባላለች። ቁጭ በል ምነው የቆም ግል ይዋል ውይ እሺ ሰላም ሌላ ሲል አሀ ምን ነው ላይብረሪ ቤት ነው አልክ? መጽሐፉን ስላየህ ነው? ምን ነው የቆጥን የማገሩን ቀባጠራችሁ ይሳ ትላችኋለች። አዛ ኪራም አረን ለቀቅ አድርጊኝ ይላታል። እንግዲህ እሷም ወይኔ ጋሽ ልጅ ወልዶ አሳድጎ በቁም ነገር አድርሶ መስሎ የነበረ አሁን ኮሊስ ስጥ ታሪክ ታውቁ ትመስላላችሁ። በጣም አዘናለው ብላ ተታችሁ ስጠል፣ ናሁም ማነት ይላል። ገራሚ የሻምበል ልጅ እንደናሁም ማር የሻምበል ልጅ አለን የሻምበል ልጅ ናትናት ወይኔ በሳቅ ነው የጨረስኩት። ምን ይዛሪ ድራማ እያለ እንግዲህ ተታችሁ ትሄዳለች። ገራ ማረ ዝንበል ደግሞ የሰማች እንደው እንዳትጠየን እየተባባሉ እንግዲህ፣ በሌላ በኩል እንዳየ ነው ጌራ ወደ ኩሽና ሄዳል። ወደ ኩሽና ሄዶ ፅናቴ እንዴት አድርስ ይላታል። ክሬ እንዴት አደርግ ትለዋለች። ክሬ እንዴት አደርግ ትለዋለች። ውይ ክሬ ካልሽኝ እኮ ቆይ ምን ነው ይላታል። ላይ አይ ያለ እየተቀላለዱ ምን ልታዘዘውን ትለዋለች። አሁን የኔም ፍቅር የኔም ፍልቅልቅ ጽናትን ይዘሽልኝ ነይ ይላታል። እኔ አሁን ለዚህ ቦታ የለኝም ትለዋለች። እንዴ ጽናት ምን ተፈጥሮ ነው ግን ይላታል። ምንም እራስህ ታውቀዋለህ ትለዋለች። እንግዲህ ብዙ ነገር ትለዋለች እንዴ፣ ቤቲም አታስፈራራችሽ እንዴ ይላታል። አይ አይደለም ተወይ፣ በቃ ስሬ ልስራበት እኔ ምንም የሚያጠፋሁትን ነገር ልካስሽ፣ እባክሽን ቅጭኝ ይላታል። እሺ ትቀጣለህ? አዎ እቀጣለሁ። እሺ እንደሰማ ከሆነ ተወይ ትለዋለች። እንዴ ምን እያወራሽ ነው? እያወራሽ ያለውን ታውቆሻል ግን ይላታል። አዎ ታውቆኛል ትለዋለች። እንደዚህ ብዙ ነገር ታወራለህ እያወሩሳል። ተይ አታሳስቺኝ ይላታል። ያው እንግዲህ አታሳስችኝ እያላት ለቤቲም ያን ያህል ነፍሷ እስከምትወጣልህ ስታፈቅርህ ለነበረካት ለነበራትም አልሆንክ እንኳን ለእኔ ትለዋለች። በጣም ይናደዳል። የራስሽ ያለውን ነገር ተርጓሻል ግን እያላት እንዳታሳስችኝ ይላታል። አንተ እኮ መሳሳትህ አሁን ብርቅ አደለም ሴት ልጅ አስገድደህ የምት የምትደፍር ጀግና ነው ስትለው እንግዲህ እሱን በንዴት በጥፊ መቷት። ቅርባት ወጥቶ ይሄዳል። እንግዲህ እሷም ተመልሳ ወይኔ ሄጌራ ይቅርበልኝ እያለች እንግዲህ በሌላ በኩልም ሀሴት ከግድግዳው ጋር ቦክስ ገጥማለች። እንግዲህ አሁን ይሄድና ነካሲ አረጋጣ ሰማው እንዴ አንቺ ቦክሰኛ ነሽ እንዴ ይላታለች። አዎ ቦክሰኛ ነኝ ው እንግዲህ አንዳንዴ ሰዎች ሲጣሉ ለሰው ጋርሲጋጠሙ ቦክሰ የሚያስፈልጋቸው የሚያስፈልጋቸው ደግሞ እንደዚህ ሲናደድ በተለይ ቦክሰኛ ነኝ ምናምን እያለ እንግዲህ እየተቀላለዱ ሳለ እንደ አንተ የውሸቶች አሞጋሽ ነህ እንዴ ይላታል። ከዛ እሱም በቃ አሁን ይህን ነገር ወስደን እናብስራቸው ምግባና ይላታል። እንዴ ምን ነው አለምን ያሸነፍኳት መስል ከኝ ትለዋለች። እንግዲህ እሱም በያንቺ ግጠሚ ቦክሲሽን እኔ ልክ ብሎ ትቷ ይሄዳል። ከዛ ምሮ እዛ በሌ ተቀምጣለይ ናሁሜ ምዶ ምሮን ሰላም ብሎ ነናሁም ይላታል። አይ ጽናት ብቻዋን አተኝ ናሁሜ ናላይሁም እያሉ ተባረዋለ። እንግዲህ በሌላ በኩልም ጽናት ትመጣና ምሳላ ቅረብ ትላለች። ናሁም እንዴ ሆዴ እንደ ታንከር እየጮ እያየሽ፣ ምን ሆነሽ ነው? ምን ስታስጠላ ምን ሆነሽ ነው? ግን እንዴ ኪራስ ኪራስ? ይላታል። ኪራም እኮ ምግብ ሌልሽ ነበር የመጣሁ ይላታል። ወይኔ ጭራሽ እንደራበው ነው እንደዛ ያበሳጨው። አልቁሱ ቁሱ ወጥቶ ሄደ ይላ ትለዋለች። ለው እንግዲህ እንደዛ እየተባባሉ ምሩ ብድግ ብላ ትሄዳለች። ከሰም ፅናት፣ ናሆም እስቲ ቁጭ በይ። ግን ምን ሆነሽ ነው? የተፈጠረ ነገር አለ ወይ? ምን ሆናችሁ ነው? ምናምን እያለ ይጠይቃታል። በቃ ከሁን በኋላ እኔ ሁሉንም ነገር ለብሱ እየነበር ያደረጉት ነገር ግን እጁን ከኔ ላይ ሲያነሳ ሁሉ ነገር አለቀለት። በቃ ከሁን በኋላ የራስን ሕይወት ይኑር እያለች እየተበሳጨች እንግዲህ ጥላው ትሄዳለች። ናሆም ም እንግዲህ ምግቡ ቀረበት ምሩ ምግብ ታምጣ ነበር ሄደ እንዴ እች ልጅ ምግቡን ወጡን በምንድን ነው የምታሞቀው እስቲ ልጊያት ብሎ እንግዲ ትቷት ይሄዳል እንግዲህ በሌላ በኩል ደግሞ ሀሴት አባቷ ደውሎላት ይመስለኛል እንዴት ነው ጉዞ እያለት ጉዞ አሪፍ ነው እንግዲህ በረሃውን በድል አቋርጠነዋል እያለች ስልክ እያወራች አይታናት ሙቀቱ በጣም ከባድ ነበር፣ ግን እጅ አልሰጠውም። እንግዲህ ወደዚህ ቤት ለምን እንደመጣሁ ባላቅም፣ አባቴ ከአንተ ትእዛዝ አልወጣም። ቤተሰብ ሁሉ ሰላም ናቸው ወይ? መጥቼ ስታያቸው በጣም ናፍቆኛል እያለች ስልክ እያወራች አይታል። እንግዲህ በሌላ በኩል ናሁምና እንዱን ሳሎን ላይ ቁጭ ብለው ምግብ እየበሉ በጣም የልብ የልባቸውን እያወሩ ሳለ

እኔ የወትሮ ፅናት አይደለችም መሰለኝ። ምን ልበል እያለ ብቻ ብዙ ነገር ሲዋራ ነበረ። ይኖሩም አይ፣ በዚህ ነገር ማ እኔ ዝም ማለት የለብኝም፣ መጠየቅ አለብኝ ትላለች። አይ፣ አንዳንዴ ሰዎችን ስታፈቅሪ የማይረዱሽ ካሉ በጣም ከባድ ነው። የቤተችነት ብዙ ነገር ይሰማሻል። ስለዚህ ታያቸው፣ በቃ ካሁን በኋላ ምንም ማድረግ አንችልም እየተባባሉ እንግዲህ ወደ ራሳቸው ቤት ገብተው ሊሳሳሙ ሲሉ ሀሴት ትደርስባቸዋለች። ተደናግጠው ይላቀቁና ከዛ በኋላ ገናሁ እንደሚቆ በቃ ልሂድ ይላል። ከዛ እንደምን ነው ንስመጣ ተደነባበራላችሁ እያለ ስትል ከዛ ሀሴት አሬ ልጅ ምስኪን ነው መሰላ ትላታለች። ምሩን አሃ መሰለ ትላታለች። ስሙ እንደዛ ነው የሚባል ትላታለች። ከዛ እንግዲህ ሙሩም ተነስታ ትሄዳለች። እንግዲህ ሀሴትም ብቻዋን ቁጭ ብላ ሳሮልኝ እንዴ፣ ምን ሆነ? ስመጣ ድንብድ ባላቸው ወጣ። ከዚ ቤት በቃ ጤነኛ ሰው የለም እያለች ብቻዋን ታራለች። እንግዲህ ኪራም በጽናት ተናዶ ወጥቶ ሄዷለኝ። የዛሬው ድራማ ከዚ ላይ ያበቃል። ስለነበረ መቆየታችን ከልፋ መሰግናለው። ላይክ፣ ሻር፣ ሰብስክራ በማድረግ አበረታታ